ብዙ ሰዎች ያች ሀገር በፌዴራላዊ አወቃቀር ተዋቅራ የፌዴራሊዝምን ስርዓት ዘርግታ እንዳለች ነው የሚያውቁት፣ የሚያስቡት። እንደዚያ ግን አይደለም። ያ ቢሆን ሁላችንም የምንጠቀምበት ስርዓት ነውና በፌዴራሊዝም ስርዓት መመራቷ ችግር ባልነበረው። ያ አይደለም ክቡራን፣ ይመስላል እንጂ አይደለም። እንዴት የሚለውን እመለስበታለሁ፣ ሰፋ አድርጌ ማብራረዋለሁ። በአጭሩ ግን እኛ የዘረጋነው ወይም እንዲዘረጋ ያደረግነው የፖለቲካ ስርዓት የቀድሞውን አገር አፍራሽ ስርዓት ነው። አዎ የመጀመሪያው የኢጣሊያ ሙከራ ከከሸፈ በኋላ የክሽፈቱን ምክንያት አጥንተን መሆን ያለበት ይህ ነው ብለን አርቅቀን ከኢጣሊያ ጋር ከመጋጨታችን በፊት በዳግም ወረራው በኢትዮጵያ እንዲተገበሩ የሰጠናቸው ይህንን ረቂቅ ነበር። ይህንንም ቪክቶር ኢማኑኤል ሞሶሎኒ እና ጄኔራል ግራዚያኒ በአንድ ጠረጴዛ ቁጭ ብለው አይተው ደስ እያላቸው በጋራ ፊርማ አጽድቀው በኢትዮጵያ መዘርጋት ያለበት ትክክለኛ የአስተዳደር ስርዓት ይህ ነው ብለው ወስነው ይዘውት ሄዱ። አገሪቱን ከያዙ በኋላ ህገ መንግስታቸው ሊያደርጉት፣ ሆኖም ዳግም ወረራውም ከሽፎባቸው ይዘውት ተመለሱ። ያን ይዘውት የተመለሱትን ወረቀት ነው በዚህ አይነት ዘዴ በራሳቸው ዜጋ ቃል በቃል አስተርጉመን ማስተግበር የቻል ነው። በዚህ አይነት በዚያ ራሳቸው ተማሪዎቹ በውል ባልተረዱት ሪዮት ተሳቦ የጎሳ ፖለቲካን የህገ መንግስታቸው አካል አድርጎ በማጸደቅ የአገሪቱን ብሔራዊ አንድነት ማፍረስ ተቻለ። ብሔሮች በየቋንቋቸው እየተማሩ በየግዛቶቻቸው ተወስነው እንዲቀሩና ከሌላው ክልል ወገናቸው ጋር የማይገናኙበት ቢገናኙም በቋንቋ እንኳ ተግባብተው ለአገራቸው በጋራ የማይሰሩበት ሁኔታ ተፈጠረ። የኔ የሚሉት እንጂ የእኛ የሚሉት የጋራ ነገር እንደሌላቸው ማድረግ ተቻለ። ይህ አካሄድ ደግሞ በጣም አደገኛ ከመሆኑ የተነሳ የራሳቸውን ፊደል እንኳ መጋራትና መጠቀም የማይችሉበትን ሁኔታ ፈጥሮ የንግግር ቋንቋቸውን በእኛ ፊደል ተጠቅመው የሚጽፉ ብሔሮችን ፈጠረ። ባለቤትነቱ የአንዲት አገር ብቻ የሆነን የጋራ ፊደልን መጋራት የማይቻልበት ደረጃ ደረሰ ማለት ደግሞ ምን ማለት እንደሆነ በቀላሉ ይገባችሁ ይመስለኛል። ባህልንም ልማድንም ተሞክሮንም ዕውቀትንም መጋራት የሚችሉበት እድል ሁሉ ከመዘጋት አልፎ አገራቸው የጋራ አገር እንዳልሆነች እስከ ማሰብ የደረሱ ዜጎች በረከቱ። አንዱ አንዱን መናቅ የየብሔሩ ቋሚ ቤት ሥራ ሆነ። የዚያ ወገኑ የሆነው ነገር የእርሱም ጭምር እንዳልሆነ ማሰብ ተጀመረ። ይህ መሆን ሲችል ነው መንገዳችን ሁሉ አልጋ ባልጋ ይሆነልን። ይህ ከመሆኑ በፊት ግን አድካሚ የተባለውን ሥራ በብቸኝነት ስንሠራ የቆየነው እኛ ነን። ባለፉት 50 ዓመታት በእኛና በልጃችን በአሜሪካ በኩል የኢትዮጵያን አንድነትና ሕብረት ከስሩ ለመመንገል ስንል ነው ለነፃነት ታጋዮች መጠን የለሽ ድጋፍ ለማድረግ የቻል ነው። ድጋፉ ከስልጣን በፊትም ከስልጣን በኋላ የሚቀጠለ ነው። ይህም ድጋፍ አገሪቱን የባህር በር ለማሳጣት የሚረዳንን የኤርትራ የነፃነት ታጋዮችን ያካተተና በስልጣን ጸብ ጫካ የገቡትን ኢትዮጵያውያን አጣምሮ በጋራ ለውጤት ያበቃ ድጋፍ መሆን ችሏል። ባለድሎች ግን እኛ እንጂ እነሱ አልነበሩም። እርግጥ ነው ለስኬት አብቅተን ስልጣን ካስያዝናቸው በኋላ መጠነኛ የሚባል ክህደት ፈጽመውብናል። ሁሉን እያወቅንም በዝምታ ያለፍነው ነው ጊዜው ገና ስለነበር እና ክህደታቸው ዋናውን የእኛን ፍላጎት የማይነካ ክህደት ስለሆነ ነው። ከስልጣን በኋላ የእኛ ዋና ዓላማ የነበረው ህገ መንግስታቸውን ሲያጸድቁ በውስጡ አንዲትን አንቀጽ አካተው እንዲያጸድቁልን ብቻ ነበር። ይች አንቀጽ በህገ መንግስታቸው ተካተተች፣ ማለት የዚያች ሀገር ህዝቦች ህብረትና አንድነት ከስሩ ተመንግሎ እንደተጣለ ይቆጠራል። ይችን አንቀጽ እስካልነኩብን ድረስ እንዳሻቸው ይሁኑ በሚል ገመዱን አስረዝመን ለቀን ከማቆየት ውጪ ሌላ ጣልቃ ግብነት አላስፈለገንም። ስለዚህ ክፍፍሉ ምን ያህል አስተማማኝ ነው ለተባለው ጥያቄ ያለኝ ምላሽ ፍጹም አስተማማኝ የሆነ የሚል ነው። ኢትዮጵያውያኑ ይችን አንቀጽ ከህገ መንግስታቸው ፍቀው ያወጡና የሰረዙ ዕለት ግን ምናልባት መጠነኛ ችግር ውስጥ ልንገባ እንችላለን። ይህ አንቀጽ በግልጽ የምታውቁትና የሌኒን ፍልስፍና የነበረ ነው። ሌኒን በወቅቱ የምስራቅ አውሮፓ ህዝብ መበታተንና መከፋፈልን የመፈለገ አዝማሚያ ሲያሳይ፣ ያን ለማስተው ፈለገ። ስለዚህ ያን ፍላጎቱን ትቶ አንድነትን ወደ መምረጥ እንዲመጣ ለማድረግ በሚል የራስን ዕድል በራስ መወሰን እስከ መገንጠል የሚል ህግ ተግባራዊ አደረገ። ያ ህዝብ ይህን አይነት ገደብ የለሽ እድል ሲሰጠው የመገነጣጠል ፍላጎቱን ትቶ ወደ አንድነት እንዲመጣለት ነበርና የፈለገው ህዝቡ ይህን እድል ሲያገኝ ሌኒን እንዳሰበው መገንጠልን ትቶ አንድነትን መምረጥ ችሎ ነበርና ለጊዜውም ቢሆን ውጤት አስገኝቶለት አለፈ። ከዚያ በኋላ ህጉም፣ አንቀጹም፣ ሌኒንም ቀሩ። ያ ህዝብም ከነ አገሩ ብትንትኑ ወጣ። ያን የተረሳና ለአንዲት ቅጽበት ብቻ በአንድ አካባቢ በዚያ ወቅት ሰርቶ አገር አፍርሶ ወዲያ የተጣለን ትቢያ የለበሰ ርዕዮት ከወደቀበት አንስተው ትቢያውን አራግፈው ኢትዮጵያ ላይ ተግባራዊ እንዲያደርጉት ማድረግ ቻለን። ትልቁ ስኬታችንም በዚህ አንቀጽና ከዚህ ጋር በተያያዙ ሌሎች ብሔር ነክ በሆኑ ህገ መንግስታዊ አንቀጾች አማካኝነት የተገኘ ድል ሆነ። ስለዚህ ይህ እነሱ አንቀጽ 39 የሚሉት ህገ መንግስታቸው ውስጥ ተካቶ እስካለ ድረስ በምንም አይነት ሁኔታ አንድ ህዝብ ሆነው ሊቀጥሉ አይችሉም። አንድ ህዝብ ሆነው ቀጥለው በአንድ ሰንደቅ ዓላማ ስር ተሰባስበው እያየናቸው አይደለም ወይ እንዳትሉ መስሏችሁ እንጂ አንድ ሆነው አይደለም። ከዚህ አንቀጽ በኋላ መቼም ቢሆን አንድ ሆነው አያውቁም፣ ሊሆኑም አይችሉም። ወደፊትም አንድ የሆኑ መስለው፣ ነገር ግን አንድ ሳይሆኑ የሚቀጥሉበት ሁኔታ ነው የተመቻቸው። ይህን ስል በዚህ አንቀጽ መሰረት ይገነጣጠላሉ ለማለት ፈልጌ አይደለም። በዚህ በዘረጋ ነው በግሎባላይዜሽን የርዕዮት ዘመን እንኳን በአንድ አገር ውስጥ ያሉ ህዝቦች ተገነጣጥለው ሊለያዩ ቀርቶ ወደፊት አንድ አገር እንደ አንድ አገር ብቻውን የሚቀጥልበት ሁኔታ እንደማይኖር ገልጫለሁ። የነገሬ ጭብጥ እሱ አይደለም። ነገር ግን አንቀጽ 39 ውስጥ ያለው የራስን ዕድል በራስ መወሰን እስከመገንጠል የሚለው አረፍተ ነገር አሁንም ድረስ በህገ መንግስታቸው ውስጥ ያለ የግል ንብረታችን ስለሆነ አትስጉ ለማለት ነው። በተረፈ እስካሁን የመገንጠል ጥያቄ ያቀረበም የተገነጠለም ብሔር የለም። ወደፊት የሚገነጠል ብሔር ይኖራል አይኖርም፣ ያ ሁሉ እኛን አይመለከትም፣ ብቻ አንቀጹ ይኑር ነው። የአንቀጹ መኖር ብቻውን ውስጥ ለውስጥ የህዝቡን አንድነትና ህብረት ፍርስርሱን አውጥቶልናል። ከፍተኛ የሆነ እርስ በርስ ያለመተማመንን ፈጥሮልናል። ብሔሮች በያሉበት ሆነው በዕድሜ ልክ ጸበኝነት እንዲተያዩ አድርጎልናል። ሳይገነጠሉ የተገነጠሉ ተገንጥለው ያልተገነጠሉ ህዝቦች እንዲሆኑ አድርጎልናል። ህዝቡ ዘሩንና ክልሉን እንዲሁም የራሱ ቋንቋ ተናጋሪ የሆነውን ብቻ የሚያውቅና የሚቀበል እንጂ ከሱ ክልልና ቋንቋ ውጭ ያሉትን በወገንተኝነት የሚያስብበት እድል ተዘግቶበታል። በዚህ አንቀጽ አማካኝነት ህዝቡ እርስ በርሱ በወገንተኝነት እንዳይተያይ ማድረግ ተችሏል። የአንቀጹ ጭብጥና ይዘት ብቻውን በትንሽ ምክንያትም ሆነ ያለምንም ምክንያት ከባባድ የእርስ በርስ ጦርነቶችን የሚቀሰቅስ ነው። ይህ ሁሉ በየጊዜው በየክልሉ የሚታየው የየብሔሩ ጸብና ትርምስ የተገኘው በዚች አንድ አንቀጽ አማካኝነት መሆኑን መዘንጋት የለባችሁም። የእያንዳንዱ ብሔር ኩርፊያ በቀላሉ የሚታይና በቀላሉ የሚበርድ ኩርፊያ ሳይሆን አገሪቱን መበታተን የሚችል ኩርፊያ ነው የሚሆነው እኛም ባስፈለገን ጊዜ ባስፈለገን ቦታ ያስፈለገንን ብሔር በቀላሉ እንዲያኮርፍ ማድረግና ማስነሳት የሚሳነን አይደለንም። የተሰራው ሥራ በቂና አስተማማኝ ነው የምንለውም በዚህ ሕገ መንግሥታቸው ስለምንመካ ነው። የእኛ ዋና ጥንቃቄ ይህን አንቀጽ እንዳይሰርዙት ብቻ ነው። ይህን ያደርጋሉ ብለንም አንሰጋም፣ አናስብም። ምክንያቱም ያን ማድረግ ቢፈልጉ እስካሁን ያደርጉት ነበር። ኢትዮጵያውያን መሪዎችና ባለስልጣናት እንዲሁም ምሁራን ብዙ ጊዜ በተለያዩ መድረኮች ላይ ስለ ሰላም፣ ስለ ልማት፣ ስለ ዲሞክራሲ፣ ስለ ወዘተ ሲናገሩና ሲወያዩ ሰምታችሁ ይሆናል። አንዳች ችግር ሲፈጠርም ህዝቡ ተቻችሎና ተከባብሮ መኖር አለበት፣ ህዝቡ ወደ ቀድሞ አንድነቱ ተመልሶ ህብረቱን ማጠንከር አለበት፣ በዚህ ዙሪያ ከፍተኛ ስራ መሰራት አለበት ወዘተ ይላሉ። ይህ ሁሉ ውይይትና ትንታኔ ግን ባዶ ዲስኩር ብቻ ነው። ዳንቴ የተባለው ጸሐፊ እንዳለው በፖለቲካ በተከፋፈለ ዓለም ዘላቂ ሰላም ሊኖር አይችልም። ስለዚህ ይህ አንቀጽ እስካለ ድረስ በአገሪቱ ላይ ዘላቂ ልማት፣ ዘላቂ ሰላም፣ ዘላቂ አንድነት ሊኖር አይችልም። በልማት ብትሄዱ፣ በአንዱ ክልል አንዳች ትልቅ ሥራ ቢሰራ ለእነሱ ተሰርቶ ለእኛ ሳይሰራ በሚል መነሻ ኩርፊያ ይከተላል። ይዘው ሊገነጠሉ ነው ተብሎ ይታሰባል። እኛ ያን አናውቅም። እንደዚህ አስበው ሊያደርጉ ይችላሉ። ሆኖም በየዘርፉ ባሉት ነገሮች ምንም አይነት ስር ነቀል የሆነ አገራዊ ለውጥ ማምጣትና አንቀጽ 39ን በጀርባ አዝሎ ይዞ በብብት ውስጥ ወሽቆ ይዞ ዲሞክራሲ ማረጋገጥ፣ ሰላምን ማስፈን፣ የውጭ ጠላትን በጋራ ሆኖ መመከት ፈጽሞ የሚቻል አይሆንም። በጋራ ሆኖ የውጭ ኢንቨስተርን መቃወም እንኳ አይቻልም። አንቀጹ በማር የተለወሰ መርዝ ስለሆነ መርዝ መሆኑ የሚታወቀው ቀስ እያለ ነው። ብዙዎችም መጀመሪያ በደስታ ተቀብለውት የነበረው አንድም ከላይ ያለውን ማር አይተው ነው። ምክንያቱም የውስጡን መርዝ ለማወቅና ለማየት ጊዜና ትኩረት ይፈልጋል። በሂደት መስራት ሲጀምር ግን አንዱን ህዝብ ሁለት ህዝብ፣ ከዚያም በላይ ህዝብ ያደርገዋል። ለምሳሌ የኢትዮጵያ ህገ መንግስት ከጸደቀ ከጥቂት ዓመታት በኋላ ኢትዮጵያና ኤርትራ ጦርነት ውስጥ ገቡ። በወቅቱ በአሁኑ አጠራር ትግራይ ክልል ውስጥ የሚገኝ ትምህርት ቤት ነበር መጀመሪያ በኤርትራ የጦር አውሮፕላን የተደበደበው። በዚህም ህፃናት ተማሪዎች ላይ ጉዳት ደረሰ። በዚህ የትግራይ ህፃናት ጥቃትም መላው ኢትዮጵያዊ ዜጋ በቁጭ ታረረ። ከሁሉም ብሔር የተውጣጣ ዜጋ ሆ ብሎ ተነስቶ ጠላቱን ለመመከት ዘመተ። ከሁሉም ብሔር የተውጣጣ ሰራዊት ተመልምሎና ሰልጥኖ ለውጊያ ተሰማራ። ያለ አንዳች ግዳጅ በትክክለኛ የአገር ፍቅር ስሜት ነበር። አማራው፣ ኦሮሞው፣ ጋምቤላው፣ ደቡቡ፣ ሶማሌው ወዘተ ሁሉም ብሔር ነበር የዘመተው። በጦርነቱም መቶ ሺህ ዜጋ አለቀ። ያኔ የኢትዮጵያውያን አንድነት ገና መፍረስ አልጀመረም ነበርና ይህ አይነቱ መስዋዕትነት ክብራቸው እንጂ ምንም ማለት ስላልሆነ ላለቁት ከታዘነው ሀዘን ይልቅ በድል ለተመለሱት ጥቂት ሰራዊቶች የተደረገው የደስታ ጭፈራ በልጦ ተገኘ። ያ የሆነው ገና ስለነበር ነው ሕገ መንግሥቱ ከጸደቀ ከሶስት እና አራት አመት በኋላ ስለሆነ ነው። የአንቀጹ መርዝ በድፍን አገሪቱ ሙሉ ለሙሉ ለመስራት ገና በሂደት ላይ ስለነበር ነው። ያ ከሆነ ከአመታት በኋላ ግን መርዙ መስራት ጀምሮ አሁንም ድረስ ስራውን ቀጥሎ ነው እና ያለው። ዛሬ ትግራይ ክልል ውስጥ ወይም በአሁኑ አጠራር አማራ ክልል ውስጥ ወይም ኦሮሚያ ክልል ውስጥ ያ ተመሳሳይ ድርጊት፣ ያ ራሱ ተግባር በድጋሚ ቢፈጸም ብላችሁ አስቡ። እንኳን አገሬ ወገኔ ብሎ በጋራ ሆ ብሎ መዝመትና መዋጋት እንኳን በአንድነትና በደስታ ሆ ብሎ በቁጭት ለውጊያ መሰለፍ፣ ቢቻል ተደርቦ ለመምታት፣ ካልሆነ በገንዘብና በቁሳቁስ ለመርዳት፣ አሊያም እሰይ በሚል የደስታ ባህር ውስጥ ለመዘፈቅ የሚሹ ብሔሮች እንደሚበዙ አትጠራጠሩ። ይህን ለማረጋገጥ ሌላ ጦርነት ተነስቶ እስክታዩ ድረስ መጠበቅ የለባችሁ። ለነገሩ የሌላ አካል ጦርነት ሳይነሳ በእርስ በርስ ጦርነታቸውም ሊያሳዩቸው ይችላሉ። ምናልባት በጣም ከተዛዘኑ ራስህን አድን ብለው ሳይደሰቱም ሳያዝኑም ዝም ሊሉ ይችላሉ እንጂ መዝመት አሁን ባለው ሁኔታ የሚታሰብ አይመስልም። ያው ያለው የጦር ሰራዊት ዘምቶ ይዋጋ ይሆናል። እሱ ሲያልቅ ተተኪ ምልምል ወታደር ከየብሔሩ የማይገኝ ከሆነ ደግሞ አገሪቱ የራሷ ጦር ሰራዊት እንዳላት አይቆጠርም። ይህ ለምን ሆነ? ህገ መንግሥቱ ያው የቀድሞ ህገ መንግስት ነው። ባለስልጣኖቹ ያው የቀድሞ ባለስልጣናት ናቸው። ህዝቡ ያው የቀድሞ ህዝብ ነው። ገዢው ፓርቲ ያው የቀድሞ ፓርቲ ነው። ያኔ ዝመቱ ሲላቸው እሺ ያሉት መንግስት ነው በስልጣን ላይ ያለው። መንግስትን ቢጠሉ እንኳ ህዝቡ በየቀድሞ ቦታው እየኖረ ያለ ያ የቀድሞ የሚወዱት የሚወዳቸው ህዝብ ነው። መንገድ ላይ ተገናኝተው አልተጣሉ፣ ደም አልተቃቡ። ታዲያ ያን አንድነታቸውንና አንዳቸው ለአንዳቸው ለመሞት የመዘጋጀትን ባህልና ልማድ ምን አጠፋባቸው? ለወገናቸው በደስታ ለመሞት ያላቸውንና የነበራቸውን ዝግጁነትና መነሳሳት ምን ወሰደባቸው? ማን ቀማቸው? መቼ ተቀሙ? ለምንና እንዴት ሊጠላሉ ቻሉ? እያለ የሚጠይቀኝ ጠያቂ በዚች ቅጽበት ባገኝ እንዴት ደስ ባለኝ! እና መርዙ መስራት ስለጀመረ የሚል መልስ ሰጥቼ ባስደሰጥኩት አሉና፣ በእርካታ ስሜት ውስጥ ሆነው ደስታቸውን በፊት ገጽታ ሳይቀር እየገለጹ አይኖቻቸውን ተሰብሳቢዎች ላይ ተክለው በዝምታ ከቆዩ በኋላ ቀጠሉ ለምን የዚያ አንቀጽ መርዝነት በተለያዩ ሁኔታዎች በሂደት እየታየ እየተገለጠ ስለመጣ ነው በሌላ በጀመርነው አገላለጽ መርዙ መስራት ስለጀመረ ነው አዎ መርዙ ሙሉ በሙሉ ለመስራት አንድ ትውልድ ይፈልጋል አንድ ትውልድ ገዝተዋል ዓላማችን ዳር አድርሰዋል የአገልግሎት ዘመናቸውንም ጨርሰዋል። እናም አምጥተን ቁጭ እንዳደረግናቸው ጎትተን ዘጭ ማድረግ እንችላለን። ለማንኛውም ይህ አንቀጽ እስካለ ድረስ ዘላቂ ሰላም፣ ዘላቂ አንድነት፣ ዘላቂ ፍትህ የሚባል ነገር በኢትዮጵያ ምድር አይኖርም። ታዲያ ይሄ የቻይና ውጤት ነው ብለህ ታስባለህ? እያለ ይቀጥላል ያነበብንላችሁ ታሪክ በ2010 ዓመተ ምህረት ለህትመት ከበቃው ከሳጥና የልጎል ኢትዮጵያ ቁጥር 3 መጽሐፍ ውስጥ ከገጽ 149 እስከ ገጽ 153 ድረስ የሰፈረውን ገለጻ ሲሆን አሁን ያለንበትን ሁኔታና ወቅቱን ይገልጻል ብለን በማሰብ ነው ልናካፍላችሁ የወደድ ነው። ቀጣዩንም ክፍል በቀጣይ ጊዜ የምናካፍላችሁ ይሆናል። ሰላም።